አዲስ አበባ ስመጣ ያስጠጋኝ እሱ ነው። አብሮ አደግ ስለሆንን ከሃይማኖት በቀር ብዙ ነገራችን ይቀራረባል። ነገሩ እሱ ሃይማኖት የለውም። የዛሬ ወር ጴንጤ ነኝ ብሎ ቸርች ሲመላለስ ትዝ ይለኝ ነበር። በዚህ ወር ደግሞ ከሙስሊም ጓደኞቹ ጋር ጀሌቢያውን አድርጎ ወላሂ እያለ እየተማማለ ነው የሚውለው። በሃይማኖት ጉዳይ አላህንና እግዚአብሔርን አቀላቅሎ ሌላ ፈጣሪ ጭንቅላት ውስጥ ፈጥሮ የሚያብድብድ ነገር ነው። አንተ ግን ኦርቶዶክስ መቼ ነው የምትሆነው? እለዋለው። መልሱ አጭርና ግልጽ ነው። ለጥምቀት ለጥምቀት ብሎ ይመልስልኛል። አልሞግተውም። ምክንያቱም እንኳን እሱ ሃይማኖቱን የማያውቅ ይቅርና እኛም በአርባና በሰማንያ ልጅነትን ተቀብለን ቤተ ክርስቲያን የምንሄደው ለጥምቀት ስለሆነ አፍሬ ዝምላለው። እሺ በቃ ዛሬ አብረን ሚካኤል እንሄድና ስንመለስ ምርጥ ምሳ ጋብዛለሁ። ከአፌ ሳልጨርስ ነበር ወዲያው ተነስቶ መለባበስ የጀመረው። ምግብ ስለሚወድ ሲኦል ሄደን ሸክላ ጥብስ እንበላለን ቢባል ራሱ ተከትሎ መሄድ ይመስለኛል። ብቻ ግን ተስማምተን ወጣንና አዲሱ ሚካኤል ቤተክርስቲያን ደረሰን። ገና ታቦት ስላልወጣ ቤተ ክርስቲያን ገብተን እኔ ጸሎቴን እያደረስኩ ሳለ ያሬድ ቀልድ ይሁን ቁም ነገር አመመኝ፣ ቆረጠኝ እያለ እየተንፈራፈረ ይቃሰት ጀመረ። አንተ አትጃጃል ባክህ፣ ወደዛ እረፍ አልኩት፣ እንደለመደው እያላገጠ መስሉኝ እየቀለድኩ አይደለም። እሲን ልቤ ጋ ጨጓራ ድምፁ ቆርጥ ቁርጥ እያለ በተቀመጠበት ጉልበቱ ላይ ሲተኛ የምር እንደሆነ ገባኝ። ምንድን ነው ያሬዶ? ቆይ ምንህን ነው? ቀናበል አልችልም፣ ያብ ውሃ አምጣልኝ ውሃ። በገዛ እጄ ጎትቼ አምጥቼ እጄ ላይ የሚሞትብኝ ያህል እየፈራው ተነስቼ ወደ ቤተ ክርስቲያኑ አጀርባ ሮድኩኝ። ማንንም አላቅም። ከፊት ያገኘሁትን ለመጠየቅ ስጣደፍ በዛፎቹ መሀል በራቸውን ለመዝጋት የሚታገሉ አሮጊት ጀርባይቼ ወደ እሳቸው ተጣደፍኩ። እማማ እማዬ፣ እማ፣ ውሃ ስጡኝ ውሃ! እጅና እግሬ እየተንቀጠቀጠ አጠገባቸው እንደደረስኩ ሴትየዋ ማን ነው እያሉ ሲዞሩ ተገጣጠምን። በስመ አብ ወልድ የሚዘገንን ፊት ስታደፍ የመጣሁ ልጅ የጓደኛዬን መታመም ውሃውን ረስቼ፣ ከፊቴ ቆመው በማየው አሮጊት ተደናግጬ ደርቅ የቀረው። ምን ፈልገ ነው? ማን ነህ አንተ? ፊታቸው በጥቁረታቸው ላይ አሲድ እንደተደፋበት በሚያሳውቅ መልኩ ተገሸላልጧል። አንዷ አይናቸው ጠፍቷል። ከንፈራቸው ከመቃጠሉ የተነሳ ቅርጹን የሳጠ የሳተ ልሙጦናል። ጆሯቸው ጆሮ ግንዳቸው ላይ ተለጥፉ፣ አፍንጫቸው ቦታውን ይቀየር ይመስላል። በዛ ላይ ሙሉ ጥቁር ለብሰው ገጽታቸው ያስፈራል። ውሃ፣ ጓደኛዬ ታሞብኝን፣ ውሃ ለሰው የሚያዝኑ ባይመስሉም ቀባጠርኩ። ውይ እኔን፣ የት አለ ሂዲ፣ ዘውና ቶሎ በል ሲሉኝ ያሬድን ለማዳን ስሮጥ ይዦ መጣው ማቃሰቱ ብሶበታል። ግቡ ግቡ፣ ልጆቼ ግቡ እጃቸው ላይ የያዟትን ኮሮጆ ጥለው ቤታቸው ሲያስገቡን ያሬድ ከህመሙ ጋር እየታገላ አላስተዋላቸውም። እኔ ደግሞ ብፈራቸውም የያሬድ ነገድ ይቀድማል ብዬ የጉርጓዴ ሐል የሰጠ መጨለማና በሸረሪት ድር ጣሪያውን የተጋረደ ቤት ውስጥ ገባን። መሃል በመሃል ከጣሪያቸው በላይ ያለው የሾላ ፍሬ ቆርቆሮ ላይ ጠብ ሲል አንዳች ፍርሃትን ይፈጥራል አይዞህ አሁን ይድናል የእኔ ሚካኤል ምን ይሰራል እሱ እኮ መድሃኒት ነው እያሉ በጣሳ የተበጠበጠ ነገር ይዘው ወደኛ ቀረቡና በል ይችን ጠጣ ከጣሳ ውስጥ ማርማር የሚል ጠረን ይሸታል ከደቂቃዎች በኋላ ያሬድ ጩኸቱ እየቀነሰ መጥቶ አተነፋፈሱ ሲስተካከል ከትከሻዬ ላይ ቀና እንዳለ ነበር። ያኔ ሴትዩ ጨለማ በወረሰው ቤት ውስጥ በጭላንጭል ፊታቸውን ያየው በድንጋጤ ከተቀመጠበት ዱካ ሊነሳ ሲል፣ እጁን እየጎተቱ ያሬድ አትፍራ፣ ተረጋጋ አልኩት። አይዞህ ልጄ፣ ምንም አይደል፣ አትፍራ እናት ነኝ ይህች ፊቴ ሰዎችን ታትደነግጣለች መቼስ የእግዚአብሔር ሥራ ብለው ጸጥ አሉ የእግዚአብሔር ሥራ አዎ ልጄ የእግዚአብሔር ሥራ ሥርህ ሲፈጥረኝማ እንዲህ አይደለም ግን እሱ አድራጊ ፈጣሪ ስለሆነ ከተፈጠርኩ በኋላ እንዲህ አይነት መልክ ሰጠኝ እንዴትማማ እንግዲህ እኔ ታሪክ የሚጀምረው እዚሁ አዲስ አበባ ነው። የፒያሳ አራዳ ነበርኩ። መልኬ ደግሞ የጠይም ቆንጆ፣ በአቋሜ ሰበብ ወንድ ሁሉ የሚከተለኝ ሴት ነበርኩ። ታዲያ እድሜ ለቁመቴ ልክ 22 ዓመት ሲሆነኝ ኤርፖርት ሆስተስነት ተወዳድሬ ያለፍኩና ጭራሽ እያማረብኝ እየተደላደልኩ መጣው። ደግሞ ትንሽ ከፍ ስል በረራ ላይ ከማውቀው የውጭ ዜጋ ጋር ተጋባው። መጀመሪያ ጥሩ ሰው ብዬ ባገባውም ሲቆይ ግን ቅናተኛነቱ እየተገለጠ ጭቅጭቅ ስራችን ሆነ። ሆስተስነቴን ሊያስታውሰኝ ሞከረ። እኔም እምቢ ብዬ ስታገል አንድ ቀን ቅናት ያንገበገበው የገዛ ባሌ አሲዱን ደፍቶብኝ አረፈው። ያ መልኬ፣ ውበቴ፣ አቋሜ፣ ሁሉ ነገሬ በሰኮንድ ሽርፍራፊ እንዳልነበረን እንዳልነበር ሆኖ ጠፋ። ከውበትነት ወደ አስፈሪነት ተለወጥኩ። ነብሴን ለማዳን በሕክምና ብሬን ጨብሬን ጨረስኩ። ታዲያ አልሆኑ ሲል ነበር ጸበል ልሞክር ብዬ እዚሁ የመጣሁት። የሚደንቀው ግን ልሞክር ብዬ የመጣሁበት ቤት ትክክለኛው መድኃኒት ያለበት ሆነ። እዚህ ከመጣው በኋላ ጤና የተመለሰ፣ ቁስሌም ጠገገ። ለሞት ተስፋ ያጣው ሴትዮ የመኖር ተስፋዬ በሚካኤል ጸበል ታደሰ። አሁን ሆስተስ መሆኔን ማንም አያውቅም። ሰው ሁሉ እማሆይ ፖሊሷ ነው የሚለኝ። የሚካኤል ቤተ ክርስቲያን የቀን ጥበቃ ዘበኛ ነኝ። እኔን ሲጠብቀኝ የኖረውን መላክ ግቢውን እንጠብቃለሁ። አያችሁ፣ ሁላችንም የተደበቀ ቁስል አለብን፣ የተደበቀ ህመም አለን። ለመዳን ሳይሆን ለማለፍ ብንመጣ እንኳ እሱ መላኩ ግን ደግ ነውና ፈውሶ ይመልሰናል። እኔ እዚህ ስመጣ እንኳ ሚካኤልን ላውቀው በአንገቴ ማህተብ አልነበረ። እግዚአብሔር ጭራሽ ረስቸው እዚህ እዛም የምል ነበርኩ። አንተ አንገት ላይ ማህተብ አይታየኝም። ልጄዋ ያንተ የሚታይ ህመም በማር ጸበል ሌዳ ነው የተደበቀው። ድብቅ ቁስል ኃጢአት ግን የሚድ ነው በንስሐ ነውና፣ ከመጣችሁ አይቀር ከፈጣሪ ቀርባችሁ ፍጹም ድናችሁ ተመለሱ። ውበት ቁንጅና አቋም የጉርምስና ጉልበትን ፈጣሪ ካልፈቀደው ከንቱ ነው። በደቂቃ እንዳመድ በንኖ ይጠፋል። በጉብዝናችሁ ጊዜ ፈጣሪያችሁን አገልግሉ። እሱን ወዲም የሚያረዝም ማስረዘሚያው በሉ አሁን ሂዱና መላኩን አንግሱት። እሺ ያልን እኩል የደነቀኝ ግን ያረድነው እንደዛ ሲያያቸው የፈራቸውን እናት ከተቀመጠበት ተነስቶ አቅፎ ሲያለቅስባቸው የሲቃ ድምፁ ይሰማ ነበር። ደጉ የዋሁ ሚካኤል እኮ ይለያል።